የሀይሚና የፖፑ ጉዞ ይሄንን ይመስላል ይሄንን ይመስላል። ውድ ቤተሰቦቻችን ምትላላችው መመኘት ጥሩ ነው። መልካም ነገር መመኘት በጣም ጥሩ ነው። ቤተሰብ እንግዲህ ብዙዎቻቸው ትናንትና በጣም በጣም በጣም ተደስታችኋል። የዜና ግል ደስታ ያላችኋል መሰለን ነበር። በእውነቱ ከሆነ በጣም እኔም ብቻ መስሎ ነበር የተደሰትኩት። ብዙዎቻቸው ተደስታችኋል። በጣም ደስ የሚለው እውነት ለመናገር በጣም ደስ ይላል። በዚህ ልክ የሰው ደስታ የሚያስደስታችሁ ሰዎች በጣም በጣም አድርገን ነው የምናመሰግነው። ዛሬ አንዳንድ ነገር ላችሁ ፈልቻለሁ ስለ ሀይሚና ስለ ወሎጊ ዱባይ ላይ መጥተው። ሰላም ጤና ይስጥልን። ወድና የተከበራችሁ የቻናላችን ቤዙ ሰዎች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ። ድምጼ ቀዝቀዝ ካለ ያው ይቅርታ እንግዲህ ካልተሰማችሁ ማለት ነው በቃ ስብይ ነው የማወራው፣ ሰው ስለተኛ ማለት ነው። እና ዱባይና ዱባይና ምን አላልኩም፣ ሀይሚና ቦራ ዛሬ እንግዲህ ዱባይ ላይ ለመጀመሪያ ጊዜ ሀይሚ ትመጣለች፣ ቡርኪ ደግሞ ለሁለተኛ ጊዜ ይመጣል ማለት ነው። በጣም ደስ የሚለው በዚህ አጋጣሚ፣ እዚህ እንግዲህ ሙቀት ነው አሁን ላይ። ቡርኪ የመጣ ጊዜ ትንሽ አየሩ ነፋሳማ ነገር ነው፣ አሁን ደግሞ ሙቀት ነው። ትንሽ ዱባይ ላይ ያው ስትመጡ መዋና እንደ ሀገራችን መስሏችሁ፣ ውሃው ያው ቡሩኬ ቀምሶታል፣ ትንሽ አይቶታል። ግን ደግሞ ሀይሚዬ ምናልባት አለርጂክ ምናምን ገላሽ ላይ ያልሆነ ነገር ምናምን እንዳይወጣብሽ፣ ያው መጠንቀቅ አለብሽ። ውሃው ጨዋማ ነው፣ እዛ ሀገር የዱባይ ውሃ እንደ ኢትዮጵያ አይደለም። ያው መጠንቀቅ አለብሽ ማለት ነው። ይሄን እላለሁ። ሌላው ሲቀጥል ብዙዎቻችሁ በቡሩኬ ያለሽ እምነት እንደው እስከ ጥግ ድረስ ነው። እንዲህ በቃ እንዲ ተስፋ አትቆርጭም ብላችሁኛል። መቼም ተስፋ አልቆርጥም ነግሬያችኋለሁ። ተስፋ አልቆርጥበት ምክንያት ያው ነግሬያችኋለሁ። አንዳንድ ነገር ያው የቤተሰቦች ኮመንት ጽፋችሁልኛል። ለዛ ነው በቃ ሁኔታው ማየት ሁኔታ ሁሉ ነገር ሁኔታዎቹ ይናገራሉ። በዛ ምክንያት ነው ሌላ ምንም አይደለም። ሌላው ብዙዎቻቸው ያልሆነ ርዕስ። ያደረጋቸው እየከፈታቸው መጽፉ ሰዎች ያው መልክስ መልስ ተሰጥቷቸዋል ማለት ነው። ደስ የሚለው ነገር ሀይሜ አብረው ሄዳለች አብረው ስለሄደች፣ ምንም የሚያሳስብ ነገር የለም። ያን ያክል ብቻውንም ቢሆን የሚያሳስብ ነገር የለም። ሕፃን ልጅ አይደለም፣ እሱ ትልቅ ልጅ ነው፣ እንደነገራችሁ ማለት ነው። ያኔ ብዙ ነገር ብዙ ኃላፊነት ያለበት ሰው ነው። ቤተሰብ እናንተ የማትፈልጉትን ነገር አላረግም የዚህን ያክል የወላጆቹን ያህል ክብርን የተሰጣቸው ኦዲንሶች በዚህ አጋጣሚ ማለት ነው። ከዚህ በኋላ ያው ምንም አይነት ነገር መጥፎ ነገር ይፈጠራል ብዬ አላስብም። በእነሱ መካከልም በኦዲንስ መካከልም ብዙ መከራ አብረን አሳልፈናል። ብዙ ነገር ብዙ ነገር ተፈጥረዋል። በተለይ በአሁኑ ብሩኪ ለመጀመሪያ ጊዜ ሀይሚን ተስፋ ቆርጦ ዱባይ ላይ የመጣ ጊዜ ብዙ ነገር አልፏል። ግን የንሳን ሰዓትም ምንም ተስፋ ያልቆረጣችሁ ልጆች ነበራችሁ አሁን ላይ ተደስታችሁበታ ያንን ቃላታችሁም ባለመጠቀማችሁ ቃላት የተጠቀማችሁም እንዲሁም ይቅርታ እያላችሁ ያው አብራችኋል ማለት ነው እና ግን ያው ብዙ ነገር ያስተምራል። ሌላው ሲቀጥል ቡቡዬ ብዙ ጊዜ እንግዲህ ስለ አራት ልጆች ያወራል። ስለ አራት ልጆች ስታወራ ወንድ ከሆነ እንደዚህ ያረግልሻለሁ፣ ሴት ከሆነች እንዲህ ያረጋለሁ ምናምን ባትል ደስ ይለኛል። ምክንያቱም ያው ነገ ሲወለዱ እነዚህ ልጆች ቪዲዮ ማየታቸው አይቀርም። በዛን ሰዓት በእርግጥ ያው አንተን እንደጨዋታ ነው እያልከ ያለው ግን ደግሞ አባቴው እንዳይወድም ነበር፣ እንዲህን ነበር በልጅነቱ ምናምን የሚል ነገር ጭንቅላቱ ላይ ሊያርበት ይችላል። ስለዚህ እንደዚህ አይነት ቃላቶችን ባልተጠቀም ደስ ይለናል ቦቦ። ምክንያቱም ያው አንተ እንደቀልድ ነው ያልከው፣ ግን ደግሞ ይሄ ቪዲዮ ነገ ልጅህ እንደሚያየው ማርሳት የለብም። ሌላው ሲቀጥል ኮመንት ላይ የጻፋት ሶስን እሱን መመለስ ጀምሯል። አራት ልጆቹ ሊወለዱ ነበር በጭንቀት በዛ ብራን ከጭንቀት አንዱ ሊወጣ ነበረ። ልጄ እንዲህ አባቴ ብቻ ኮሻፕ ይሰራል ብሎ አብሮ ሊሰራ ነበረ እያለ ነበረ። ብቻ ያው ፋኒ ያደረግ ነበረ። ስለ ሁሉም ነገር ያው ክብሩ ይስፋ ለመድኃኒዓለም ሁሉንም በሂደት በዝምታ ሁሉም ነገር አሟልቶ ዛሬ እዚህ ላይ የሃይሜን አንድ ደስታ ፈንቅሏል ማለት ነው። በዚህ ልክ ሃይሜ ለመጀመሪያ ጊዜ ተደስታ ያየኋት እውነት፣ አንገቷን ቅፍ አርጓት ቁዝም ያለችበት ፓርት ሳይ በቃ እሱን ደስተኛ ሆና ለመመለስ ያደረገችው ነገር ከፊት ላይ ጠፋም፣ ቅልሊት ራሱን ቅርፍ ቲክቶክ ላይ ሲጨፍር ነው ያደርጉት በተቻለ መጠብ ማለት ነው። ውድ ቤተሰቦች ብዙዎቻችሁ ደግሞ ኮመንት ስር በጣም በቃ ደስ ደስ የሚል ኮመንት ጽፋችሁልኛል፣ አመሰግናለሁ። የጨረቃ ፋሚሊ ውጤት ናችሁ። ሀሳቤን ወዳችሁልኝ፣ ፈቅዳችሁልኝ ስለምትከታተሉኝ በጣም አድርጌ ነው የማመሰግናችሁ፣ በጣም ከምላችሁ በላይ ማለት ነው። ተሳሳታትም ይሄንን አታድርጊ፣ ተሳስተሻል እንደዚህ ነው ስትሉኝ፣ እኔም መልእክታችሁን አዳምጤ በቃ ወደ መልካም ነገር እየመራችሁኝ ዛሬ ላይ ከጨረቃ አሜሪካ እስቲ ደረጃ ደርሼ ለመካፈል ደሳቸውን ለመካፈል ስለደረስኩ በጣም አንደስ ያለኝ። ሌላው አሁን ላይ እንግዲህ በእኛም በኩል ጾሙ ነው፣ በሙስሊሙ በኩል ጾም ነው። አብዛኛው ኦዲንስ የቡርክና ሀይሚ ሙስሊሞች ናቸው። እንግዲህ በጾሙ ቀን ዱባይ ይመጣችሁ እንግዲህ ምን እናድርግ። ረመዳን ሲያልፍ ምንመጠ በጣም ጥሩ ነበረ፣ የብዙ ጊዜ ምኞቴ ነበረ። ግን ያው በጾም ሰዓት ነው እንግዲህ የመጡት የቡርኪ ቀጠሮ ይመስለኛል በዚህ ሰዓት እንዲመጣ ያደረገው ምንም ማለት አይደለም። በሌላ ጊዜም በሰፊው ልንገናኝ እንችላለን፣ ወይ ደግሞ በተለያየ ነገር ልንገናኝ እንችላለን። ብዙ ኦዲንሶች እንደሚገናኙ ተስፋ አለኝ። በተለይ ሀይሚ ብትመጣ ብትመጣ እየተባለ በጣም ብዙ መልእክት እየተላለፈ ነበር በዛን ሰዓት ራሱ እና በዛን ሰዓት ቡቡ እየተሳቆ ሰባት ቀን ምናምን ቆይቶ ዱባይ ላይ ተሳቆ እንደዛ በመሄዱ በጣም ነበረ የከፋኝ። አሁን ግን ከሀይሚ ጋር ተደስቶ አዝናንቶ ማለት የሚፈልገውን ስራ እንደፈለገ ሰርቶ ነፃነቱን አውጆ ውስጡ ሳይጨናነቅ ተመልሶ የሚሄድበት መንገድ ድጋሚ ስለተመቻቸ በጣም ደስ ብሎኛል። እንዲሁም አልፎ ተርፎ ለሀይሜ ስለተረፉ እዚህ ስፖንሰር የምታደርጓቸው ጓደኞቹ ጓደኞቹም ሆናቸው ምኖቹ ብቻ ፈጣሪ ለእናንተም ያላሰባችሁት እንጀራ ይስጣችሁ። ጠብቋቸው፣ እስከ መጨረሻ ድረስ አብራችኋቸው ሆኑ። እኛም ኦዲንሰዎች አለን። በተረፈ በተቻላችሁ መጠን እንዳጣፉ ከወዲሁ እናሳስባቸዋለን ማለት ነው እንደገባችሁ በሰላም መግባታችሁን ቢያንስ ቪዲዮ መስራባችሁ በኢንስታግራም ባለፈው። አሁን ብሩኬ በጣም ጠፍቶ አስጨንቆን ነበር። በጣም እውነት ለመናገር በጣም እግዚአብሔርን እኔ ጨንቋይ ነበረ ምክንያቱም የመጀመሪያ ጊዜ ሆነው ሰው ሀገርን የሄደው ብዙ ነገር አስቤ ነበር። አሁን ደግሞ ያው ሀይሚ ያለች ሀይሚ ብትኖርም ደግሞ ያኔ ያላቸውበትን ቪዲዮ መስራባችሉ ኢንስታግራም አለ፣ ቲክቶክ አለ አንዳንድ ነገር ሼር እንድታደርጉን ከወዲሁ መልካም ምኞቴን እገልጻለሁ። ቤተሰቦች የሚያስቡት ነገር ነው። ይህንን ነው የምለው ለጨረቃ ፋሚሊ። በተረፈ ራሳቸውን ጠብቁ፣ ራሳቸውን ሆኑ፣ ተዝናኑ ስራችሁን ስሩ። ለስራ የመጣው ለስራ ነው የመጣው ሩክ እና ዛሬ እንግዲህ በሰላም ገብታችሁ ማታ አዲስ ነገር እንደምታሰሙን ባለሙሉ ተስፋለኝ። ውድ ቤተሰቦቻችንም ሁሉ ጊዜም ከጎናቸው ሆናችሁ ደስታችሁን ስለምትካፈሉ በጣም አድርገን ነው የምናመሰግነው። ቡርኪና ሀይሚ መልካም ጉዞ ይሆንላችሁ። መልካም ቀን ያድርግላችሁ። ዛሬ ስድስት ሰዓት ላይ ነው እንግዲህ የሚጓዙት። በዚህ መልኩ መንገዳችሁን መብርሃን ብርሃን አድርጋላችሁ፣ ምኞታችሁን ታሳጋላችሁ። ቤተሰብም መልካም ቀን ይሆንላችሁ።